ይሄንን ይመስላል። እንግዲህ ምን ትያለሽ? እስኪ አውሩ። ሙያ የለሽም ምንም ብሰሪ ምንም ብለፊ፣ ሱመያን አተክልኝ አለኝ። ሱመያ የምትሰራው የአይነት ብዛት እኮ ማለት ነው። ለምን ተናደድሽ? ምን አናደድሽ? እንደ መጥፎ ነገር አላወራንም። ያው ሱመያ እንዳልሰራ ነው ያደረገኝ። ድጋሜ እንዳልሰራ ነው ያደረገኝ። ማለት እንደ እኔ አሁን የመጀመሪያዬ ነው። ምንም ይሄን ራሱ እንዴት እንደሰራው ሰርች እያደረኩ ጎግል ነሽ ዩቱብ ነሽ እየገባ አልቀረሽ ነው የሰራሁት። አዎ፣ ታዲያ የማዳምን ቤት መሰለ። ማንም የለም። ማን አለኝ? ማንም የለም። ባለፈው አንዱ እግር ነው አንዱ እጅ ነው። አንዱን በግሯን የጠቀለችው ባለፈው እሷ ነች። አዲስ አበባ የመጣው ጊዜ ጠቅልላ ይዛ እያጠቀለለች ነች የሰጠች እሷ ነች። ድጋሚ ያሳየች ጠቀለልኩት እኔ። ከዛም ዛሬ በተረፈው ቡና መጠጣ ምናም ነገር እንጫወታለን። ቡና ይፈላል፣ እራት እንበላለን። ገና እዛ በኋላ ተጫወትን። ዛሬ ተገናኝተናል። ማሻላ ኩለኒን፣ ከስንት አመት በሆነ የተገናኘ ነው። ማለት ዩቲዩብ ላይ ማለት ነው። በአካል ተገናኝተናል፣ ዩቲዩብ ላይ ግን ቪዲዮ አብረን። ስንት አመት ስንት አመት? አራት አመት አራት አመት። ከኛ ጋር ያው የመን የነበሩ ብዙ ናቸው። ቪዲዮ ላይ ከሁሉም ጋር አሱ፣ ማለት ሙክታር ነው። ሙክታር ሁለት አመት ነው። እንግዲህ ይሄውና፣ ምግባችንም በልተን አፍጥር ሰዓት ላይ አፍጥረን ጩኮ ቀርቧል፣ አባብ ቀርቧል። እዚህ ጋር ደግሞ ኮኪሶች፣ ቆሎች፣ ዳቦ ቆሎች ቀርቧል። ቡናችንን ፈልቷል። ሁላችንም ድዋ ያርገን፣ ሁላችንም ድዋ ያርገን። ወደ ቡናችን እንሄዳለን ማለት ነው። ቢሸንቆፈን ሰሌታ ነው።

አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዛ ነው። ከአዲስ አበባ መጣን ወደ አዳማ ጾም 15 ዛሬ እንግዲህ አዩ እያስፈጠረችን ነው እቤት። መተን እንግዶችም አሉ። እንግዶቻችን ጋር አብረን እያፈጠርነው ማለት ነው። ይሄን ይመስላል አዩ ቤት ሰራርታ እያስፈጠረችን ነው። ማለት ሰላም ናችሁ፣ እንዴት ናችሁ? ውድ እና የተከበራችሁ ተመልካቾቻችን ዛሬ ጋር ዛሬ እንግዲህ አፍጥር በቤታችን፣ በየት ቤታችን? በአዳማ ቤታችን ነው። ሳይድ እንግዲህ ከየመን መጥቶ አዲስ አበባ አርፎ አልገባም ቤቴ ብሎኝ በስንት መከራ ይዩ እንደመጣው እኔ የማውቀው ምክንያቱም፣ እዛ አዲስ አበባ ቁጭ ብሎ ውጭ ሄዶ ነው የሚያፈጥረው። የሆነ ኮፊ ሲበላል፣ ከዛም ሩዚ ይበላል ምናምን፣ ነገር በቃ በቤት ሲሆን ዘመዶቻችን እዚህ ስላሉ የሰይድ ዘመዶችም ወንድሞች እህቶች እዚህ ስላሉ ጠርተን እንደዚህ በቤት በሚያምር ሁኔታ እናሳልፋለን ማለት ነው። ሞያ የለሽም ሞያ የለሽም አለ። ይሄው ሞያዬን፣ አየህ፣ እስካሁን እየበላ ነው ሰው ላለ አፍታኳል። ዝማይ ነው ይሄው፣ ይሄው፣ ሳምቡሳ ውስጡ ምን ነው እንትና አንዱ የሰራች ሳምቡሳ ይው፣ ይው፣ አንዱ ትልቅ ነው፣ አንዱ ሳምቡሳ ይውት፣ ምን እንደሚያክል አዩ የሰራችው። እቺ ደግሞ ልጅናት መሰለኝ ማለት እኔ እኮ ሰው በፍላጎቱ ይብላ ነው። ትልቅ ትንሽ፣ በፍላጎቱ ሰው ይብላ ነው። አዎ፣ አሁን አንቺ በትልቁ ከፈለሽ በትልቁ ትበያለሽ፣ በትንሹ ከፈለግሽ በትንሹ። እንደዛ ነው። ምን ሆነ? ምን እና ሰይዳ፣ አይጣፍጥም? ምን ሆነ? ውድ ቤተሰቦቻችን በዚህ መልኩ አዲስ አመጭ አዳማን ያለ ነው። አዳማን እንግዲህ በዚህ መልኩ

አልጠጣም። ሾርባው ገና ተቀመሰም ምንም። እሱም መሰከረልኝ። ገና ነው የሚፈልገው። ሁሌም ባይጣፍጥ ራሱ ይጣፍጣል ማለት ነው።

እና ተመልሰን መተናል አፍጥረን መጣን ማለት ነው። ነበር አፍጥር አዩ እንደት ነች? ሞያውን አላየሁትም፣ ለመጀመሪያ ጊዜ ነው። ሁሁ እንደ አዲስ እገዳለች ተረስታ ያቺ ፊቷ ላይ አፍንጭ ያለባት ልጅ ኩለኔ መታለች። የመን አብራኝ ነበረችዋ። ተመቻችሁ? ምን ያነሰ ነገር አለ? እስኪ ምን ሆነ? ሁሉ ነገር ሰራሽ፣ ምንም የቀረ ነገር የለም። ከጠዋት ጀምሮ የፈለገ ምንም ብትሰሪ እንትን አላልሽም። ምን መተካት አልቻልሽም። አብዬ ሱመያ ምሰራው አይነት እኮ ብዛቱ አሁን ይባላል፣ እንደ ባልሰራ እንደዚህ ይባላል። ግን አይ ማሻአላ ምንም አትይም። ጎበዝ ነሽ፣ ምንም አትይም። ግን የመጀመሪያ ሚስት ያው ታላቅ ታላቅ

ድጋሜ እንዳትሰራ ነው ያደርገኝ። ማለት እንደ እኔ አሁን የመጀመሪያ ነው። ምንም ይሄ ራሱ እንዴት እንደሰራው ሰርች እያደረኩ ጎግል ነሽ ዩቲዩብ ነሽ እየገባ አልቀረሽ እየሰራራሽ ኩል። አዎ፣ አዎ። እንዴ ታዲያ አዎ የማዳምን ቤት መሰለ። ማንም የለም። ማን አለኝ? ማንም የለም። ባለፈው አንዱ እግር ነው፣ አንዱ እጅ ነው። አንዱን በግሯን የጠቀለችው አንዱ ባለፈው እሷ ነች። አዲስ አበባ የመጣው ጊዜ ጠቅልላ ይዛ እያጠቀለች ድጋሚ ያሳየችኝ ይጠቀለልኩት እኔ ከዛም ዛሬ እንዴ አራት ስቶፍ አራት ስቶፍ ከሰልማ እና በቃ ለማንኛውም፣ ይሆንልሽ፣ ቆንጆ ነው፣ ለማሻላ አሪፍ ነው። ረመዳን አስራ አምስት እንዲህ ተሰማስ ተሰባስበን ተገናኝተን አፈጠርን፣ በጣም ደስ ይላል። ግን ቀር ብሎኛል። ያው እንግዲህ ልጆች ያጠገብ የሉም፣ የመጀመሪያው ሚስቴ ያጠገብ የለችም። እሱ ብቻ ነው ቅር ያለኝ። ሌላው ነገር በጣም ደስ ይላል፣ እነሱ ባለመኖራቸው ብቻ ትንሽ ከፍቶኛል። እንግዲህ ምንም ማድረግ አልችልም። ያው ዱዓ ማድረግ ማረግ እናንተ ዱዓ አድርጉልኝ አህ እና በተረፈው ቡና የሚጠጣ ምናምን ነገር እንጫወታለን። ቡና ይፈላል፣ እራት እንበላለን ገና። አህ ከዛ በኋላ እየተጨዋወትን ዛሬ ተገናኝተናል ተናል ማሻአላ። ኩለኒን ከዚህ ታምቦ ነው የተገናኘነው፣ ማለት ዩቲዩብ ላይ ማለት ነው። በአካል ተገናኝተናል ዩቱብ ላይ ግን ቪዲዮ አብረን ስንት ስንት ዓመት ነው? አራት ዓመት አራት ዓመት፣ ሶስት ዓመት፣ ሶስት የመን እያለሽ ከኛ ጋር እንትን ነበረ። ያው የመን የነበሩ ብዙ ናቸው። ቪዲዮ ላይ ከሁሉም ጋር ተገናኘንም፣ ሙክታርም። አሱ ማለ ሙክታር ስንት ዓመት ነው? ሙክታር ሁለት ዓመት፣ እሱ በቅርብ ነው። ሁለት ዓመት። ኩለኒ ትቀድማለች። አንቺ ስንት ዓመት ከየመን ከመጣሽ ከኢትዮጵያ አልወጣሽም። ኦሼ ደግሞ ያው ስንት ዓመቱ ነው? ረጅም አመት ነው እሱ፣ አርጅቷል። የመን እና ዩቱብ እኔ ቢስሚላ ብዬ አንድ ኤስቢኤ ሚ ስንከፍት እሱ ነበር ኦሼ ነበር የተከፈተው አብሮ አንድ እዛ ዲዋኑስጥ ቁጭ ብለን አብረን የተከፈትነው ሰሞን እ እናንተ በፊት ነው ግን ያው እየሰራ ነው። ያማን ያማን የመን ቆየ፣ ከዛ ሳውዲ ቆየ፣ ሱዳን ቆየ፣ የተለያየ ሀገር ቆይቶ

ቹኮ ቀርቧል፣ ሀባብ ቀርቧል። እዚህ ጋር ደግሞ ኮኪሶች፣ ቆሎች፣ ዳቦ ቆሎች ቀርቧል። ቡናችንም ፈልቷል። ሁላችንም ዱዓ ያርገን፣ ሁላችንም ዱዓ ያርገን። ወደ ቡናችን እንሄዳለን ማለት ነው። ሳይላም በያልከኝ፣ ሳይላ አውቆ ራሳይድ በያለኝ

ችግር የለውም። ከአፍጥር በኋላ ከባለቤቴ ጋር እንደፈለኩ መሆን እንደፈለኩ እንትን ማለት ችግር የለውም። ባለቤቴ እኮ ነው አግብቼዋለሁ። እና እ አለ ልክ ነኝ እኔ እኔ የሚወደኝ ሰው እኮ የሚወዱኝ ሰዎች ኮመንት ላይ ጽፈውልኛል። ባለፈው ተከራክረ ችግር የለውም። ከአፍጥር በፊት ግን እንደዚህ ነገር አይደረግም፣ ከአፍጥር በኋላ ችግር የለውም። ሳይን መጀመሪያ ተከራክሮ ተከራክሮ እሺ፣ ደሞ መለስ ብሎ ምን ይላል? ከአስራ አምስት ቀን በኋላ አለኝ። አዋ ኧረ ሂዱ። እኔ እኮ ቶሎ ቶሎ ቡናውን ማቀራርብላችሁ ቶሎ እብልቅ እንድትሉልኝ።